ሉ አንተ ግን ወደፊት ነው የምትለው። አብርሽ ወንድማችን ማለት ነው። አብርሽና ሩታ አይለፍላቸው። አንቺም እንደዛው እናንተ በጎች እሱ የፍቅር ነው ብላለች። አይ ዛሬ በጎችን አስር በግን እንደድር የሳመጣለች ደግሞ በጎቻልሽ። አንቺ ፍየል ምላስ ማለት ነው። አንቺ ፍየል ምላስ አንቺ ያልተቁላለች ማለት ነው። ምነው እናን እናንተ የፍቅር ዳይበሮች ከኛ በቃ ለቀቅ አድርጉን እንዴ ቤተሰብዬ። ሰርጉ ሲደርስማ የፍቅር ዳይበሮች ታንቆ ሊሞቱ ነው መባሉ ተሰማ። ስለዚህ የማዳም ቅመሞች እባካችሁ እራሳችሁን ጠበቅ እያደረጋችሁ ቢያንስ እንኳን ለእናት ለአባቶቻችሁ ብትተርፉላቸው መልካም ነው እላለሁ። እንደሆነ የራሷን ህይወት እየኖረች ነው ስለዚህ አሁንም ቢሆን ሩትዬና አብርሽዬ ሰርጋቸው በዱባይ ላይ ስለሆነ ዱባይ ላይ ማንኛውም ሰው እንዳይቀር ስል ከወዲሁ አሳስባለሁኝ ስለዚህ አብርሽና ሩታ ጉዞአቸውን ወደ ዱባይ እያቀነቀኑ ነው አብርሽም በሙዚቃ ቅኝቱ ለሚወዳት ሚስቱ እያቀነቀነ ነው ይሄነ ወንድ ማለት ወንዶች ፍቅርን ከአብርሽ ተማሩ ለሴት ልጅ ያለው ኦርስፔክት ለሚስቱ ያለው ክብር ማለት ነው ከስራ ጋር ነዋ ከተግባር ጋር ነዋ ወንድማችን ይመችህ እንግዲህ እንደቀጠለ ነው ሙዚቃው። አብርሽዬ ይመችክ። እውነትን ነው ያሉትን ይበሉ። ሰው እንደሆነ ብዙ ይላል ማለት ነው አባዬ። በሌላ ቪዲዮ እንገናኝ ቤተሰባይ።